አላህ ማን ነው ሀይል ያለው አላህ ነው አይደለ ሀይል ያለው በቃ ስለዚህ ነገሮችን ለአላህ የተወሰው ደግሞ እንደዚህ አይሆንም አቡ እሺ ከአንቺና ካላህ አቅሙን አላህ እንዲያሳየሽ ከፈለግሽ እንዲህ ማልቀስሽ መጮህሽ ምናምን ዋጋ የለውም አላህ ያለ ለጠናት ያላለቅስም እኔ ብቻ ግን አለም ጭካኔያቸውን እንዲ ይልኝ እፈልጋለሁ አልፈልግም አለም እንዲሰማ ፈልጋለሁ አለም እነዚህ ሰዎች መልአክን እንደማይምሩ ንጹህ ህፃን ልጅን እንደማይምሩ ምን ያህል ጨካኝ አውሬ እንደሆኑ አለም እንዲያይልኝ እፈልጋለሁ። ይሄን ቪዲዮ ለታሪክ እንዲቀመጥ እፈልጋለሁ። እኔም ዝም ብያለሁ። እኔ ሲያብጠለጥሉኝ መልክ የፈጠረ ፈጣሪ ጥርሷ፣ አፍንጫዋ፣ እጥረቷ፣ ምኗ፣ ምኗ፣ ምኗ፣ ፀጉሯ፣ እንትኗ ሁሉ ነገር ሲሰሩ ጸጥ አንድ ቀን ምላሽ አልሰጠውም። እናቴን ሲሰሩ አባቴን ሲሰሩ ባለቤቴን ሲሰሩ ፀጥ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 በአረብኛ በእንግሊዝኛ ተርጉም ነው ቪዲዮ ሰርች ለአለም። በቃ አለም ይወቅ የነዚህን ሰዎች ጭካኔ፣ ከዛ ማንን ምንን እንደሚወክሉ የዛኔ አብረን እናያለን። ይህንን ከሆነ የሚያስተምራቸው የነሱ ማህበረሰብ፣ የሰው ልጅ እንዲሰድቡ ከሆነ የሚያስተምራቸው ማን ነው? ማህበረሰብ አሰዳሚ እኔ እንዲፈልግ ፍርዱን ከፈጣሪ ነው የምጠብቀው። ግን አለም እንዲያይ ጭካኔያቸውን፣ ብልግናቸውን፣ አረመኔነታቸውን አለም እንዲያዩ ልኝ ይፈልጋሉ። ቪዲዮን ራሴው በአረብኛ ተርጉሜ እኔ ህዝቤን አሳልፌ አልሰጥም ሀገሬን አሳልፌ አልሰጥም ብዬ ነበር። እስካሁን ድረስ እናቴትም በአረብኛም በእንግሊዝኛም ተርጉሜ እንዲያዩልኝ ብቻ ልጄ ላይ የተደረገውን ነገር አለም እንዲሰማልኝ ብቻ ነው የምፈልገው። በሁሉም ዝም ብያለሁ፣ በልጄ ግን ዝም አልልም። ልጄን አልከዳውም። ለምን ብዬ ነው ዝም ብለው? ቲክቶክ እንዳይዘጋ ብዬ ነው፣ ልጅ ምክደው ለቲክቶክ ብዬ ነው ዝም ብለው አካውንቴን እንዳያዘጉ። ወላሂ አይደለም አይደለም። ለእሱ ምናምን ብለሽ አደለም። ለአላህ ሰው፣ የሰው ልጅ የውልሽ ማሪ። ለአላህ ከሰጠ የአላህን ነገር ነው መጠበቅ ያለብሽ። ለዛ ነው እኔ አሁን እንደዚህ መናገርሽ ተገቢ አደለም። ለአላህ የተወሽ ነገር እዚህ ጋር ካወራሽ አደምም። የውልሽ ለአላህ የሰጠሁትኝ እኔ እንደነሱ አቅም የለኝም። የስድም ለምን እኔ ጨዋ ቤተሰብ ያሳደገኝ ጨዋ ቤተሰብን ያሳደገኝ፣ በተግባር ሁለት አመት ቲክቶክ ላይ ስታቆኝ አንድ ቀን ሰውን ግማታም እንኳን ብዬ ተሳድቤ አላውቅም። አይደለም እንደነሱ እንደሚሳደቡት ብልግና ስድብ አጸያፊ ሆነ ሰው የነገራቸው አስመስለው። እማፍርበት ታሪክ ቢኖረኝ እንኳ አልናገርም። ሁሉ ነገር ሲሰድቡ አንድ ቀን ምላሽ አልሰጠሁም። አሁን ግን ልጄን ነው የሰደቡት። ልጄ የምኖርነትን፣ ልጄ እናት በልጇ ትደራደራለች እንዴ? ዓለም ይገልበጥ፣ በልጄ ጉዳይ ምንም ነገር ጥንቅር ይበል። በልጄ ግን አልደራደርም። ልጄ ነው እኮራበታለሁ። የልጄን ፎቶ ለጥፈው፣ እንዴት የልጅ ፎቶ ይለጥፋሉ? ልጅ እኮ ሕፃን ነው መልአክ ነው። የልጄን ፎቶ ለጥፈው እኮ ደንቆሮ፣ የማይሰማ እኮ ነው ያሉት ልጄ እና ለፈጣሪ ነገርኩት እንዲፈርድ። ፈርዶባቸው የፈጀውን ጊዜ ፈጭቶ ወጥተው ሚዲያ ላይ የደረሰባቸውን ነገር ተናግረው ፈጣሪ ይቅርታ ሊጠይቁ ያድርጋቸው ፈጣሪ አቅም አለው እሱ እኔ ምንም አቅም የለኝም እኔ የመሳደብም አቅም የለኝም ጨዋ ስለሆንኩኝ ጨዋ ቤተሰብ ስላሳደገኝ እንደነሱ አፀያፊ ስድብ ምን ታመጫለሽ ነው ይሄንን ነገር ልጅሽ ተሰደበና ምን ምን ታመጫለሽ ምንም ለፈጣሪ ነግሯዋል እኔ እንደእናንተ መራገጥ አላቀበትም ግን ይሄንን ማህበረሰብ እንወክላለን ብላችሁ ወክላችሁ ነው አይደል የተቀመጣችሁት እሷ እኛን አትወክልም። እኛንን የምንወክለው ማህበረሰቡን ማህበረሰቡን እየወከላችሁ ማህበረሰባችሁ የሰውን ልጅ ፎቶ ለጥፋችሁ ደንቆ የማይሰማ ብላችሁ እንድትሳደቡ ነው የሚያስተምራችሁ። ይህንን ነው የእናንተ ማህበረሰብ የሚያስተምረው፣ ይህንን ነው ለህዝቡ እያሳያችሁ ያላችሁት። ማህበረሰባችሁ ይህንን እንደሚያስተምራችሁ ነው ለህዝብ እያሳያችሁ ያላችሁት። በጣም ጥሩ ጥሩ። ይህን ደግሞ እናንተ ደግሞ ስታሳይ እኔ ደግሞ ለዓለም አሳይላችኋለሁ። ኮርታችሁበት አይደል? ልጅን መሳደብ ለእናንተ የሚያኮራ ነገር ነው አይደል? ለእናንተ ማህበረሰብ የሰውን ልጅ መልአትን መሳደብ የሚያኮራ ነገር ነው። እኔ ደግሞ ይህን የምትኮሩበትን ነገር እናንተ በአማርኛ ነው ልጅን ደንኮሩ የማይሰማ ብላችሁ የሰደባችሁት ፎቶ ለጥፋችሁ፣ እኔ በእንግሊዝኛ እና በአረብኛ ተርጉሜ ለዓለም አሳይላችኋለሁ። የጭካኔያችሁን ጥግ ዓለም እንዲያ ያደርግላችኋለሁ። አሁን ስቶሪ ላይ ያደረኩት ያላያችሁ፣ ሂዱና እዩት። ስቶሪ ላይ አለ። አሁን ደግሞ ላይቬን ዘግቼ ፖስት አደርገዋለሁ። ቪዲዮውን ስቶሪ አፍተር ትዌንቲ ፎር አወር ስለሚጠፋ ፖስት አደርገዋለሁ። አለም እንዲያቅ እፈልጋለሁ። የእነዚህን ሰዎች የሚቆሩበትን ነገር አለም እንዲያቅላቸው እፈልጋለሁ። የጭካኔያቸውን ጥግ አለም እንዲያቅላቸው እፈልጋለሁ። በልጄ እኔ ተመጣብኝ። እኔ ተሰደቤ ምንም አላልኩ። እናት አባቴ ተሰደው ምንም አላልኩ ሁሉ ነገር መልክ የተሰዱ ፈጣሪ ተሳስተካል፣ እሷን ስትፈጥር ስትፈጥ እሷን ሲፈጥር ግን በልጅ ሲመጣ ግን ዝም አለ እሱ ፍርድ እጠብቃለሁ። አቡዬ እንዴት ነሽ? ደህና ነኝ መስዬ እንዴት ነሽ አቡዬ? እኛ አንቺ እኮ ጀግና ልጅ ወልደሽ እኮ የተደበቁ እናቶች እንትን እንዳይሉ ብለሽ ለእኛ ሳይመን የአንቺ ልጅ ብቻ አይደለም በነገራችን ላይ ሳይመን የሁላችንም ልጅ ነው። ገባሽ? ባለጌዎች፣ ደደቦች ቢሰድቡት ምንም አይግረምሽ። ምክንያቱም በቀይ አስተዳደጋቸው ያ ስለሆነ ማለት ነው። አቅማቸው ልጅ ላይ ነው። ገባሽ? አቦ ካስታወስሽ፣ አቦ አንቺ ቤት ከዚህ በፊት እኔ መጥቼ ስቅስቅ ብዬ ያለቀስኩበት ጉዳይ በልጄ ስለመጡብኝ ነው። መጉዳት ሲፈልጉ አላሸንፍ ማለት ማሸነፍ ሲያቅታቸው፣ አንቺን እናት ለልጇ ደካማ እንደሆነ ስለሚታወቅ በልጅ ነው የሚመጡት። ገባሽ? አቅማቸው ይሄ ነው። በልጆቻችን እናት እናት ስለሆንን ማለት ነው። እነዚያውን ልጅ የላቸው መንደሬ ናቸው፣ ወ አልወለዱም። ስለምንም ነገር የሚያውቁት ነገር የለም። ስለዚህ አቡ ለእነዚህ ባለጌዎች መውለዱ ሀቡ፣ መውለድ እኮ አውሬም አውሬን ይወልዳል። አልገባሽ? አሁን ለምሳሌ እባብ እባብን ይወልዳል። አልገባሽ? መውለዱ ብቻ እኮ አደለም፣ እናትነት፣ የእውነት እናትነት ሲሰማሽ ልጅን አትነቂም። ሀቡ፣ እኔ ካጠፋው፣ ሪም ካጠፋች፣ ሪምን ነው መሳደብ ያለብኝ፣ ሪምን ነው መናገር ያለብኝ። የሪም ልጅ ላይ ምን አሳልፎ ያስኬደኛል? አልገባሽ? ስለዚህ አንቺ አሁን ደካማ ጎንሽ ሳይመን ነው ብሎ ነው ያሰቡት። ሳይመን ደግሞ የአንቺ ልጅ ብቻ አደለም የእኛም ነው። ባለጌዎች ናቸው ገባሽ። እነዚህን ሁላችንም እንቃወማቸዋለን ባለጌዎች ስለሆኑ ማንንም የማይወክሉ ራሳቸውን ብቻ የሚወክሉ እነዚህ በቃ አውሬዎች ናቸው ገባሽ። እኔ ቪዲዮውን ሳየው በጣም ነው የደነገጥኩት። በዚህ ድረ- በዚህ ደረጃ ራሱ መውረዳቸው በጣም ነው የሚያሳዝነው። ስለዚህ ሳይመን ያንቺ ብቻ አይደለም ሳይመን፣ እዚህ ቲክቶክ ላይ ያለን ትክክለኛ እናቶች የኛም ልጅ ነው፣ ሙሽ የሀቡ ብቻ የሁላችንም ልጅ ነው ሳይመን፣ ገባሽ። አቡዬ አይክፋሽ፣ ሁሌም ደግሞ ምን ያህል እንዳሳመምሻቸው፣ ምን ያህል ደግሞ መልስ አለመስጠትሽ የግር ሳት እንደሆንሽባቸው ይሄ በቂ ማስረጃ ነው። ስለዚህ ምንም ለነዚህ እንባ ያስፈል፣ ለእነሱ ይለቀስላቸው። አንቺን እንደዚህ እምባሽን እንትን እንዳሉት ሳይመን እኮ ምን ሆነ? በጣም የሚያ ምንም የተጎዳ ልጅ ቢሆን እሺ፣ ሳይመን ምን ሆነ? ሁላችንም ልጆች ጋር እኛም የተፈጥሮ ነገር ያለ የተጎዳስ ቢሆን የተጎዳስ ቢሆን የማይራመድ፣ የማይናገር፣ የማያይ ልጅስ ቢሆን አዎ እነሱ በዚህ መጉዳታቸው ሆነ የፈጣሪ ሰ እነሱ ፈጣሪን የሚያቅነ ሀቡዬ ሰው ልጅ ፈጣሪን የሚያውቀው እኮ ነው፣ ሀቢልሽ ፈጣሪን የሚያውቀው እኮ ነው፣ ስለ ፍጡር የሚያውቀው ገባሽ፣ እንጂ የሰው ልጅ እኮ ፈጣሪ ተሳስተሃል ማለት እኮ ነው። እነዚህ እየተጣሉ ያሉት ከሀቢባ ጋር ወይ ከሪም ጋር ወይ ከመሲ ጋር እኮ እነዚህ እኮ ከፈጣሪ ጋር ነው። ፈጣሪ ትክክል አይደለህም እያሉ ነው። ስለዚህ ፈጣሪ ነው መልሳቸውን የሚሰጣቸው። ወይ መኪና የሚነዱ ናቸው፣ ወይ የሆነ ነገር የሚሄዱ ናቸው፣ ያገ የሆነ ነገር አቸው ቆሎ እንትን ይላቸዋል። አልገባ ስለዚህ ለነዚህ አይገባቸውም። ይስሐቅ ነው ያሳመማቸው። ሁሌም ሳቂ ብልግና ናቸው፣ እነዚህ ደደቦች ናቸው። ሳይመን የእኛም ልጅ ነው ገባሽ። ይህንን ደግሞ ማለት በቃ እነዚህ መቃወም ባለ ብልግ እንቃወማቸዋለን። እና ሀቡጌ አይክፋሽ፣ እሺ ይውድ ረበናሽ። ማለት በምንም ነገር እኮ ስላልቻሉኝ ነው በልጄ የመጡት። በእኔ ስም እኮ ነው የምልሽ ሀቡ ተኮ ስድስት ተኮ ሽሽ በመልኪ ናይጄሪያዊ አሉ በመልኬ ተሳደቡ በጥርሴ በአፍንጫዬ በቁመቴ በመልኬ በቃ እነሱ ራሳቸውን የሰሩት እነሱ ናቸው እኔ ራሴን የሰራሁት ራሴ ነኝ ፈጣሪ እንዳልፈጠረኝ በመልኬ እናቴን አባቴን ባለቤቴን ባለቤቴ የሚረዳ ሰው ስለሆነ ስለተረዳኝ እንጂ እኮ ትዳሬ ላይም ችግር ያመጣ ነበር ባለቤቴን የሚሰደቡት አንቺ ሚዲያ ላይ ባትወጪ እኮ እኔ አልሰደብም ነበር አርፈሽ ተቀመጪ ላይ ነበር የተማረ የተማረ የበሰለ ሰው አንደርስታንድ የሚያደረግ ሰው ባይሆን እራስሽን ሁኚ የሚለይ ባይሆን ምንም ብሆን ከጎኔ የሚቆም ሰው ባይሆን፣ ጥንት አስጠፍተው ነበር። እኔን ለማስጠፋት ባለቤቴን ሰደቡት። ሶሻል ሚዲያ ላይ ያልመጣ የተከበረውን ሰውዬ ሰደቡት። እናቴን ሰደቡ፣ አባቴን ሰደቡ፣ መልኬን፣ ፈጣሬን ሰደቡት። እሷን ስትፈጠር ተሳስተካል፣ መፈጠር አልነበረባትም። እሷን ለመፍጠር እኮ ምንድን ነው ያሉት? እሷን ለመፍጠር እኮ ምንድነው ቦርዴ ነው ሻሜታ ደፍቶ ሶስት ባቂ ላጣልጣል ማድረግ ነው ፊቷ ቅርጽ የለው ምን ይለት ነመተኮስ ያለባቸውን ጥይት ሁሉ ተኩሰው፣ ሀቢባ ልትወድቅልን የምትችለው በዚህ በቆንጅየው በሚያምረው ልጅሽ ነው አሉ። በሳይመን ደግሞ ልጅ ምትወድቅ